አቡነ ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጡለት። ለካ ስላሴ ናቸው። ሽማግሌ መስለው የተገለጡለት ማለት የተገለጡላቸው። አወልድ መንፈስ ቅዱስን ለማዘል የበቃ ማን? አቡነ ገብረ መንፈስ ቅዱስ። አቡነ ገብረ መንፈስ ቅዱስ እንዲያውም በረከታቸው ለሁላችን ትድረሰ። በዚህ በጣም ይታወቃሉ። ገድላቸው ላይ አንድ ታሪክ አለ። ነፍሱን ከስጋ አገናኝተው በጻድቁ ምልጃ ገነት እንዲገባ አድርገውታል። በረከታቸው ለሁላችን ትድረሰ። ቅዱሳን አባቶቻችን እና አቡነ ገብረ መንፈስ ቅዱስ መጽሐፍ ቅዱስን የሰበኩ ብቻ ሳይሆን ራሳቸው መጽሐፍ ቅዱስ የሆኑ ናቸው። አባታችን ገብረ መንፈስ ቅዱስ ቃል ኪዳን የተቀበለበት ቀን ጥቅምት አምስት ቀን ነው። መታሰቢያህን የሚያደርግ በአማላጅነት የሚታመን ሰው ልጅ ባይኖረው ልጅን እሰጠዋለሁ ጌታችን ታላቅ ቃል ኪዳንን የሰጣቸው በዚህች ዓለም 562 ዓመት ሲኖሩ እህል ውሃ ያልቀመሱ ልብስ ያለበሱ ልብሳቸው ጸጉራቸው የሆነላቸው ስልሳ አናብስት በቀኛቸው ስልሳ አናምርት በግራቸው የሚከቧቸው ርዕሰ ባህታውያን አቡነ ገብረ መንፈስ ቅዱስ መብረቅን እንደ መጓጓዥ የሚጠቀሙት አባት አባታችን አቡነ ገብረ መንፈስ ቅዱስ እንዲሁም የተገባላቸው ድንቅ ቃል ኪዳን ጻድቁ አባታችን ለአስራ ሁለት ዓመት የጸለዩበት ቦታ ነው። ይህ ከላይ የምታዩት ደግሞ የጻድቆ አባታችን ጺማቸው ነው። ከላይ የሚፈሰው ደግሞ እንባቸው ነው። ይህ የምታዩት እንባ የዓይን ጸበል ነው። ሁላችሁም እየመጣችሁ ትፈወሱበት ዘንድ ምኞቴ ነው።

ሰላም ሰላም ውድ የዚህ ሻና ቤተሰቦች ሰላም ውድ ኦርቶዶክስ አቡቢያን እንኳን ለጻድቁ ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላም አደረሳችሁ። ጥቅምት አምስት አቡነ ገብረ መንፈስ ቅዱስ በዓል ለምን ይከበራል? አቡነ ገብረ መንፈስ ቅዱስ ያደረጉት ተአምርና የጥቅምት አምስት በዓል አከባበርን በማስመልከት በዛሬ ቪዲዮ የምናስመለከታችሁ ይሆናል። ወደ ቪዲዮ ከማለፋችን በፊት እንደተለመደው ሁላችሁም ቪዲዮ ላይክ በማድረግ ጀምሮ ቢያንስ አምስት ሺና ከዚያ በላይ ላይክ ሼር ሰብስክራይብ እያደርጋችሁ በቀጥሳ በረዘጋጁ ቪዲዮች እናችሁ ይሆናል። የመላእክት ወዳጅ የአምላክ ባለሟል ገብረ አብ ገብረ ህይወት ገብረ መንፈስ ቅዱስ የታላቁ የአባታችን የጻድቁ የአቡነ ገብረ መንፈስ ቅዱስ ዓመታዊ በዓል ጥቅምት አምስት ይከበራል። እንኳን አደረሳችሁ። አባታችን ገብረ መንፈስ ቅዱስ ቃል ኪዳን የተቀበለበት ቀን ጥቅምት አምስት ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችንን ጸሎት ተቀብሎ ስምህን የጠራ መታሰቢያህን ያደረገውን እምር ልሃለሁ ብሎ ዳግም ቃል ኪዳን ገባለት። በቀጣይ ደግሞ የአቡነ ገብረ መንፈስ ቅዱስ ታሪክን በጥቂቱ ላስደምጣችሁ። መልካም ቆይታ። መታሰቢያህን የሚያደርግ በአማላጅነት የሚታመን ሰው ልጅ ባይኖረው ልጅን እሰጠዋለሁ። ንስሐ ሳይገባ ድንገት ቢሞት ምር ልሃለሁ። እናትና አባቱ ሙተው ወደ ሲኦል ከወረዱ በኋላ ከሲኦል አውጥቼ ወደ ርስትህ እንድታስገባቸው ለአንተ እሰጠሃለሁ ብሎ ጌታችን ታላቅ ቃል ኪዳንን የሰጣቸው በዚች ዓለም 562 ዓመት ሲኖሩ እህሉ ሃያ ያልቀመሱ ልብስ ያለበሱ ልብሳቸው ጸጉራቸው የሆነላቸው 60 አና ብስት በቀኛቸው 60 አና ምርት በግራቸው የሚከቧቸው ርዕሰ ያና አቡነ ገብረ መንፈስ ቅዱስ ወር በገባ በአምስተኛው ቀን የመታሰቢያ ባላቸው ነው። አባታችን ገብረ መንፈስ ቅዱስ በግብጽ ለ200 ዓመታት ከኖሩ በኋላ በቅዱስ ገብርኤል መሪነት በደመና ተጭነው ወደ ሀገራችን ወደ ኢትዮጵያ መጥተዋል። በደብረ ዝቋላ ሲጸልዩ የህዝቡ ኃጢያት ተገልጦላቸው የኢትዮጵያን ህዝብ ማርልኝ እያሉ መቶ ዓመታት በዝቋላ ባህር ውስጥ ጸልየዋል። ጌታችንም የኢትዮጵያ ህዝብ አስራት ይሁኑ ብሎ ቃል ኪዳንን ሰጥቷቸዋል። አባታችን ከንጽህናቸው ብዛት ስሉስ ቅዱስን አዝለዋቸው ወደ ዝቋላ ተራራ ወጥተዋቸዋል። በምድረ ከብድ ሳሉም ሶስት ታላላቅ ቅዱሳን ከሳቸው በረከት ሊቀበሉ ቢመጡ ስውረ ስውራን ወይም ከተሰውሩትም የተሰወሩ ናቸውና ከሰባት ቀን ሱባኤ በኋላ ተገልጸው ባርከዋቸው ወደየበዓታቸው ተመልሰዋል። ጌታችንም በመብረቅ ላይ ሹሟቸው ብዙ አጋንንትን ከሀገራችን አጥፍተዋል። ጊዜ እረፍታቸው ሲደርስ ጌታችን መታሰቢያህን ያደረገውን ስምህን የጠራውን፣ ቤተክርስቲያን በስምህ ያነጸውን፣ መጽሐፈ ገድልህን ያነበበ የሰማ የጻፈ የተረጎመውን፣ በስምህ ለቤተክርስቲያን መባ የሰጠውን እስከ አስራ አምስት ትውልድ ድረስ እምርልሃለሁ፣ ልጅ ባይኖረው ልጅን ሰጠዋለሁ፣ እናትና አባቱን መምራቸዋለሁ ብሎ ቃል ኪዳን ሰጥቷቸው በመጋቢት አምስት ቀን በክብር አርፈዋል። ስጋቸውን በምድር ላይ እንዳይቀበር መላእክት ሰውረውታል። ከደግነታቸውና ለኢትዮጵያውያን ካላቸው ልዩ ፍቅር የተነሳ አስራት ተደርገው የተሰጧቸውን ኢትዮጵያውያንን ተቀብለው ወደተሰጣቸው ሰማያዊ ርስት ለማስገባት እስከ ዕለተ ምጽአት ድረስ በገነት በር እንደሚኖሩ አባቶቻችን ይናገራሉ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ ይቆየን። ቃሊዮትን ያሰማልን መምህር ዘላለም ታዬ የአቡነ ገብረ መንፈስ ቅዱስ ግር ላይ ያለ ታሪክ ያካፍለናል። ወደ ቪዲዮ ገብረ መንፈስ ቅዱስን ብሎ እግዚአብሔር ወደ ኢትዮጵያ ይውረድ። በምሕረት ይውረድልን፣ በቸርነት ይውረድልን። አቡነ ገብረ መንፈስ ቅዱስ እንዲያውም በረከታቸው ለሁላችን ትድረሰን። በዚህ በጣም ይታወቃሉ። ገድላቸው ላይ አንድ ታሪክ አለ። አንድ በጣም ምግባረ ብልሹ የነበረ መነኩሴ ነበር። በጣም ምግባረ ብልሹ ቢሉት ቢሰሩት የማይለወጥ ማለት ነው። እና ከዕለታት አንድ ቀን የአቡነ ገብረ መንፈስ ቅዱስ ተአምር ሲነበብ ሰማና፣ በልቡ ነው፣ በአፉ ራሱ አላወረው፣ በልቡ እንዴት ያሉ ጻድቅ ናቸው፣ እንደው አንድ ቀን ብዘክራቸው ብሎ አሰበ። መንገድ ላይ ሲሄድ ሽፍቶች አገኙትና ቀጥቅጠው ገደሉት። እዛው ነፍሱን መላእክተ ጽልመት ይዘውት ከእግዚአብሔር ፊት ፍርድን እንድትቀበል ሲሄዱ አቡነ ገብረ መንፈስ ቅዱስ መጡና ቆሙ። ምን ፈልገህ ነው ጻድቁ የመጣኸው? ብሎ እግዚአብሔር ጠየቃቸው። እቺ ነፍሴ የኔ ናታ? እንዴት ብለ ስራዋን አይተኸዋል፣ ኃጢያቷን ተመልክተዋል። አሁን ኃጢያቷን አይቻለሁ፣ የምትመለከተውን ነገር በሙሉ አይቻለሁ ግን አሉ አቡነ ገብረ መንፈስ ቅዱስ እድሜ ብትሰጠው ኖሮ እኮ በሐሳቡ እዘክርሃለሁ ብሎ አስቦ ነበረ። ስለዚህ በፍጹም አይሆንም አሉ። ይሄ አይደንቃችሁ? እየሰማችሁ ነው። አቡነ ገብረ መንፈስ ቅዱስ ምን ብለው እንደቀጠሉ ታውቃላችሁ? አይ አይ ይሄ ምሕረት አይገባውም ሲል እንግዲያውስ እሱ ካልገባበት ገነት ይልቅ እኔ እሱ ጋር ብሬ ሲኦል ወርዳለሁ። እኛ እንደዛ እናረጋለን። እኛ የገባንበት ቤተ ክርስቲያን ካልገቡ የወረዱበት ወርደን እናመጣለን። ላለን አረ የገቡበት ይግቡ ነው የምንለው። እንዲያውም ጦሳችንን ምናምን ብለን የምንናገረው ነው። ይሄንን ሲሰማ እግዚአብሔር በጣም ተደነቀ። በጻድቁ ፍርዴ ሊጓደል ስለማይችል ላደርግልህ የምችለው ቢያንስ እቺን ዝክር ስላሰብ ነፍሱን ከስጋው አብሬ ለአገናኛት ከዚህ በኋላ መልካም ስራውን ልመልከተው አላቸው። ነፍሱን ከስጋው አገናኝተው በጻድቁ ምልጃ ገነት እንዲገባ አድርገውታል። በረከታቸው ለሁላችን ትድረሰ። በአቡነ ገብረ መንፈስ ቅዱስ የተባረካችሁ። አቡነ ገብረ መንፈስ ቅዱስ ለእኔም አድርገውልኛል የምትሉ ስዕለታችሁን፣ የተደረገላችሁን ተአምራት እዚሁ ኮመንት ላይ ማስቀመጥ ትችላላችሁ፣ ሌሎች ይማሩበት ዘንድ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሁንም እንቀጥላለን። ቆሞስ አባ ገብረ ኪዳን አቡነ ገብረ መንፈስ ቅዱስ ወደ ዝቋላ ሲሄዱ ሶስት ሽማግሌ ሰዎች አገኙ። በእግዚአብሔር ዘናል ጥቂት አዝለሸኝ እንደክሙ እናል እሺ ብሎ አንዱ ሽማግሌ ተሸክመው ሲሄዱ እሳቸው ሽማግሌ ሆይ ደክሞ አለ፣ ልበልተ ስለማታውቅ ደክሞ አለ እዚህ ይበቃል አሉ። የት ታውቀኛለ? አሉ አቡነ ገብረ መንፈስ ቅዱስን እዘለኝ ያለው ሽማግሌ ደክሞ አለ እዚህ ይበቃል አሉ። ሂድና ጓደኞችን አምጣቸው። አመጡ። ሶስቱም መጡ። ሶስቱ ሁለቱንም አመጡ። አምጥቶ ሲጨርስ እናንተ ሽማግሌዎች ከየት መጣችሁ? መዓዛችሁ ልብን ይመስጣል አሉ። በአንድነት በሶስትነት ተገለጡለት። ለካ ስላሴ ናቸው ሽማግሌ መስለው የተገለጡለት፣ ማለት የተገለጡላቸው። ስለዚህ አብ ምን ይላል ደራሲው? ስለዚህ ምን አለ? አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዛሐዘዱ ወበኪዳኑ ብሎ ይናገራል። ተመልከቱ፣ አብ ወልድ መንፈስ ቅዱስን ለማዘል የበቃ ማን? አቡነ ገብረ መንፈስ ቅዱስ እግዚአብሔር በሽማግሌ አምሳሌ የተገለጥላቸው ሰው እኮ። እግዚአብሔር የሚገለጥልህ የሚመስለው የሆነ ንጉሥ መስሎ እያንፀባረቀ ነው። እግዚአብሔር ነዳይ መስሎ ይመጣል። እግዚአብሔር ሽማግሌ መስሎ ይመጣል። አቡነ ገብረ መንፈስ ቅዱስ ያደረጉት ተአምርና መጽሐፍ ቅዱስን በማገናኘት አባ ገብረ ኪዳን ያስተምሩናል። አሁንም በድጋሚ መልካም በዓል ይሆንላችሁ። ወደ ቪዲዮ ዝቋላ መቶ ዓመት ውስጥ ተዘቅዝቀው ሲጸልዩ መቶ ዓመት ባህር ውስጥ የኖሩበት ምክንያት ገብረ መንፈስ ቅዱስን አያውቁም ብለው አይደለም። ከኔ ከገብረ መንፈስ ቅዱስ ጋር ተጣሉ ብለው አይደለም። ወገኖችን ኃጢአት በላቸው፣ ከአንተ ጋር ይታረቁ ብለው ነው ቅዱሳን አባቶቻችን እና አሁን ገብረ መንፈስ ቅዱስ መጽሐፍ ቅዱስን የሰበኩ ብቻ ሳይሆን እራሳቸው መጽሐፍ ቅዱስ የሆኑ ናቸው እንዳለ መጽሐፍ ቅዱስን የአቡነ ገብረ መንፈስ ቅዱስን ገርልህ አሁን እያነበብኩ ማለት ጥቅስ በጥቅስ ባስተያየው ራሳቸው መጽሐፍ ቅዱስ ናቸው። የዋህ ናቸው። ለምሳሌ የዋሃን ብፁዓን ናቸው ይላል። የዋሃን ብፁዓን ናቸው ምድርን ይወርሳሉና አለ። እውነት አቡነ ገብረ መንፈስ ቅዱስ የዋህ ናቸው። የዋህ ማለት ለሁሉም ይራራ ሀዳጌ በቀል ነው። ሊገላቸው የነበረው ንጉስ ስለሳቸው ጽድቅ እግዚአብሔር በመብረቅ ሲበቀለው ሰላሳ አመት ያን ንጉስ ማረልኝ ያሉት አቡነ ገብረ መንፈስ ቅዱስ ይጸልይ ታዲያ የዋህ ያዚህ ሀዳ እየበቅ ቂም የሌለበት ነው። የዋህ ማለት የዋህ ናቸው፣ ምድርን ይወርሳሉ። አሁን ሊወርሷት ይገባል። በምድር ሁሉ ገብረ መንፈስ ቅዱስ፣ ገብረ መንፈስ ቅዱስ፣ ገብረ መንፈስ ቅዱስ ተብለው ሊጠሩ ይገባል። ለምን ብፁ የዋህ ገብረ መንፈስ ቅዱስ ስለሆነ ስለሆኑ ምድርን ሊወርሱ ይገባቸዋል። ብፁዓን ንጹሐነ ልብ ልባቸው ንጹህ ነበረ። ብፁዓን እለ ይሰደዱ በእንተ ጽድቅ ስለ ጽድቅ የሚሰደዱ ብፁዓን ናቸው። ይሄው ከግብጽ ወደ ኢትዮጵያ ተሰደዱ። ስለ ጽድቅ የሚሰደዱ ብፁዓን ናቸው። ብፁዓን ለይላው በእንተ ጽድቅ ስለ ጽድቅ የሚያለቅሱ ብፁዓን ናቸው። ያለቅሱ ነበረ አይናቸው እስኪጠፋ ድረስ ያለቅሳሉ። ብፁዓን እለ ይርህቡ በይንተ ጽድቅ ስለ ጽድቅ የሚራቡ ብፁዓን ናቸው። 562 ዓመት አልበሉ። ታዲያ ይህንን ስላደረጉ እነዚህ ቅዱሳን በገቡበት ሰባት ዓመት እንዲ ግርማ ልኩ ተዘቅዝቀው የሚጸልዩ ገመዱን ሰይጣን ሲቆርጥባቸው ቅዱስ ሚካኤል መጥቶ አቅፎ ልተው ወይስ ላስቀረ ሲላቸው ተው ይልከስከስ የሚሉ ለኃጢአተኛ የሚጸልዩ ድንጋይ ነክሰው የኖሩ ሰላሳ ዓመት ድንጋይ ነክሰው ምሬ ለሃለው ብቻ ሲባል ድንጋዩን የተፉ የገዛ ጥርሳቸው እስኪለመልም ድረስ በኋላ እግዚአብሔር በታምራት እስኪያለመልመው ድረስ። ይሄ ደግሞ ለሰዎች ተረት ቀልድ ለሚመስላቸው የእግዚአብሔርና የመንፈስ ቅዱስ ነገር ለስጋዊ ሰው ሞኝነት ይመስለዋል አለ ቅዱስ ጳውሎስ። በመጨረሻም ጻድቁ አባታችን ያደረጉትን ተአምር በጥቂቱ እንከታተል። መብረቅን እንደ መጓጓዥ የሚጠቀሙት አባት አባታችን አቡነ ገብረ መንፈስ ቅዱስ እንዲሁም የተገባላቸው ድንቅ ቃል ኪዳን አባታችን የተወለዱት በግብፅ ኒሳ ሲሆን አባታቸው ስምዖን እናታቸው አቅሌሴ ይባላሉ። ክብራቸውም ከሰማያት ከፍታ ከፍ ያለ ንጽህናቸውም ከቅዱስ ሚካኤልና ከቅዱስ ገብርኤል ጋር የተካከለ ነው። አባታችን በብዙ ተጋድሎ የኖሩ ሲሆኑ ከብቃታቸው የተነሳ መብረቅ ይታዘዛቸው ነበረ። ከአንድ ቦታም ወደ አንድ ቦታ ሲንቀሳቀሱ መብረቅን እንደ መጓጓዣ ይጠቀሙበት ነበረ። እንዲሁም ለቅዱሳን መላእክትም ጭምር ይሰወሯቸው ነበረ። ቅዱስ ሚካኤልም ዘወትር እየተገለጠ ፀሐይና ዝናብ እንዳይመታቸው ክንፉን ይጋርድላቸው ነበረ። ኢትዮጵያና የኢትዮጵያን ሕዝብ ማርልኝም እያሉ መቶ አመት ተዘግዘቀው የጸለዩ ሲሆን በኢትዮጵያ 262 አመት ኖረው በ562 አመታቸው በዛሬት ዕለት ማለትም መጋቢት አምስት ቀን አርፈው አሉ ጌታችንም ከማረፋቸው በፊት ተገልጦላቸው፣ ወዳጄ ገብረ መንፈስ ቅዱስ ሰላም ላንተ ይሁን። እነሆ የማይታበል ቃል ኪዳን እገባልሃለሁ። ስምህን የጠራውን መታሰቢያህንም ያደረገውን ዕጣንና መባ ቤት ይዞ የመጣውን እንዲሁም ሕንጻ ቤተ ክርስቲያንን የሰራ ያሰራውን ገድልህን የጻፈ ያጻፈውን የሰማ ያሰማውንም ጭምር አንተ ከገባበት ከመንግስተ ሰማያት አገባዋለሁ ብሎ ቃል ኪዳን ገብቶላቸዋል። አሜን። የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከት ምልጃና ጸሎት አይለያ። ይህ የምታዩት ስፍራ ዳግማዊ ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ይባላል። ደጋግሜ ለቅቄው አይታችሁት ይሆናል። ጻድቁ አባታችን ለአስራ ሁለት አመት የጸለዩበት ቦታ ነው። ይህ ከላይ የምታዩት ደግሞ የጻድቁ አባታችን ጺማቸው ነው። ከላይ የሚፈሰው ደግሞ እንባቸው ነው እንደምታዩት ከላይ እንባቸው እየፈሰሰ ይታያል። እና ይህ የምታዩት እንባ የአይን ጸበል ነው። ሁላችሁም እየመጣችሁ ትፈወሱበት ዘንድ ምኞቴ ነው። ውድ የናታን የሚዲያ ቤተሰቦች እንኳን ለጥቅምት አምስት የአቡነ ገብረ መንፈስ ቅዱስ አመታዊ ክብረ በዓል በሰላም አደረሳችሁ። ላለሁ በድጋሚ በዓሉን በተመለከተ እንግዲህ የተወሰኑ ትምህርቶች እንዳገኛችሁበት ተስፋ አድርጋለሁ። ቪዲዮ ላይክ ሼር ሰብስክራይብ ማድረግ አይረሳ። በቀጣይም እጅግ አስተማሪው ቪዲዮዎች ስለምንለቅላችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ አድርጉ። የአባታችን ረዴት እና በረከታቸው በሁላችን ላይ ይደር። ይህንን አመት ስላደረሰን አምላክ ቀጣዩ አመት ደግሞ እንደዚሁ በሰላም በጤና ጠብቆ በሰላም ያደርሰን። እዚሁ ናታን ሚዲያ ዩቱብ ቻናል ላይ በመግባት ብቻ በርካታ አስተማሪ ዝግጅቶችን መመልከትም ትችላላችሁ። ከቪዲዮ ስር ከላይክ አጠገብ ጆይን ወይም ቴንክስ የሚለውን በመጫን ልትደግፉን ትችላላችሁ። በድጋሚ ሁላችሁም ቪዲዮውን ግን ላይክ ማድረግ አትርሱ። አዘጋጅና አቅራቢ ሄኖክ ነበርኩኝ። ከናታኔ ሚዲያ እስከ መጨረሻ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ በሌላ አስተማሪ ዝግጅት እስከምንገናኝ ሰላም።